በምክክር መድረኩ የተገኙት የክልሉ ርዕሰ መስተዳደር ልዩ አማካሪ አቶ ንጉሴ ወልደ ጊዮርጊስ የአካባቢውን የደን ሀብት ከመጠበቅ አልፎ መልሶ የማልማትና ህብረተሰቡ ከዘርፉ ማግኘት ያለበትን ሁሉን አቀፍ ተጠቃሚነት እውን ለማድረግ የተቀናጀ ስራ ይጠበቃል ብለዋል። ይሄ የተፈጥሮ ጸጋ ደግሞ ለክልላችን የኢኮኖሚ እድገት ላይ የራሱ አስተዋጽኦ በከፍተኛ ሁኔታ እያሳደገ ያለ መሆኑ ይታወቃል። በአንድ ጎኑ ይህንን ያለንን የተፈጥሮ ጸጋ መጠበቅ መንከባከብ ያስፈልጋል። ከዚህ ቀደም በአገሪቱ የነበረው የደን ሀብት ተመናምኖ የአየር ንብረት ለውጥ ተጽዕኖ ውስጥ ገብቶ እንደነበር ያስታወሱት አቶ ንጉሴም መንግስት የብዝሃ ኢኮኖሚ ላይ በማተኮሩ በአረንጓዴ አሻራ ልማት መሻሻሎች እየታዩ መጥተዋል ብለዋል። የአካባቢ ጥበቃና ማህበራዊ ደህንነት ህጎች እያደገ የመጣውን የዜጎች የልማትና እድገት ፍላጎት ተከትሎም በሚከናወኑ ተፈጥሮ ተኮር ተግባራት በዜጎች ላይ ጉዳቶች እንዳያጋጥሙ የሚከላከሉ መሆናቸውንም ጠቁመዋል። በማዕድን ስራ የተሰማሩ ማህበራትና ድርጅቶች የተፈጥሮ ሀብት ጥበቃና የአካባቢ ብክለትን በመከላከል በህግና መመሪያ መሰረት መስራት እንዳለባቸውም ልዩ አማካሪው መልእክት አስተላልፈዋል። ከለውጡ መንግስት ደግሞ ብዝሃ ኢኮኖሚ ዘርፍ በመከተላችን በአካባቢያችን በተለይ የአረንጓዴ አሻራ ልማትን ተከትሎ የደን ስራችንን በከፍተኛ ሁኔታ በማሳደግ ላይ እንገኛለን። በሌላ ጎኑ ይሄ የተፈጥሮ ጸጋ ደግሞ ለክልላችን የኢኮኖሚ እድገት ላይ የራሱ አስተዋጽኦ በከፍተኛ ሁኔታ እያሳደገ ያለ መሆኑ ይታወቃል። በአንድ ጎኑ ይህንን ያለንን የተፈጥሮ ጸጋ መጠበቅ መንከባከብ ያስፈልጋል። የአካባቢ ጥበቃና የማህበራዊ አገልግሎት ደንብ ሲወጣ አካባቢያችንን እያደገ አገልግሎቱ እየሰፋ እየሄደ ስለሆነ ከአሁኑኑ ጀምሮ በዚህ በኩል የሚሰሩ ስራዎችን ትኩረት አድርገን በተለይ ከማህበራዊ አገልግሎት አሰጣት ጋር ተያይዘው የሚመጡ የአካባቢ ብክለት በጣም ትኩረት የሚፈልግ ስለሆነ ባለድርሻ አካላት ሚናችን በአግባቡ መወጣት ይፈልጋል። የክልሉ ደን አካባቢ ጥበቃና የአየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም በበኩላቸው ተፈጥሮ ሀብቱ ለዘመናት ከህዝቡ ጋር የኖረ ቢሆንም የማህበረሰቡን ኑሮ ከመቀየር ረገድ ያልተሰራበት በመሆኑ በየጊዜው ለጉዳት እየተዳረገ ቆይቷል ብለዋል። ካሉን የተፈጥሮ ሀብቶች ወይም ጸጋዎች ውስጥ ትልቁና ዋነኛው ደግሞ የከርሰ ምድር ሀብታችን ነው። ከነኚህ የከርሰ ምድር ሀብቶቻችን ደሞ ትልቁን ትኩረት የሳበና በርካታ አገር አቀፍ በአካባቢም ከዛም አልፎ ያሉ የባለ ሀብቶችን ትኩረት የምስበው በዚህ በወርቅና በድንጋይ ከሰል ያለን የተፈጥሮ ሀብታችን ነው። እንግዲህ ይህ የተፈጥሮ ሀብታችን ለዘመናት ከእኛ ጋር አብሮ ያለ ሆኖ ነገር ግን የማህበረሰባችንን ህይወት ከመቀየር አንጻር ይህ የተፈጥሮ ሀብት ወደ ኢኮኖሚ ከመቀየር ከመመንዘር አንጻር የነበረን እንቅስቃሴ ያመጣነውም ውጤት በጣም ዝቅተኛ ሆኖ ሰንብቷል። ይህንኑ ችግር መፍታት እንዲቻል የተፈጥሮ ሀብትን በእውቀትና በኃላፊነት መምራት በማስፈለጉ ቢሮው ተደራጅቶ እየሰራ እንደሚገኝ ተናግረዋል። ባለ ሀብቶች በዘርፉ ተሰራም ተሰማርተው የማህበረሰቡንም ህይወት እንዲቀይሩ ራሳቸውን በኢኮኖሚ እንዲሻገሩ በተቀመጠው አቅጣጫ በርካታ ባለ ሀብቶች በዘርፉ ተሰማርተው እየሰሩ ይገኛል። እኛም እንደ ክልል ከተመሰረትን ወዲህ የተፈጥሮ ሀብቱን በእውቀት እንዲመራ ከማስቻል አንፃር በተወሰደው የፖለቲካ ውሳኔ የደን፣ አካባቢ ጥበቃና አየር ንብረት ለውጥ ቢሮ በቢሮ ደረጃ በካቢኔ ደረጃ ተደራጅቶ ይህንን ዘርፍ እና ሌሎችንም መንግስታዊ መንግስታዊና መንግስታዊ ያልሆኑ ድርጅቶች የሚያከናውኗቸውን ተግባራት በበላይነት ሲቆጣጠር ቆይቷል። የተፈጥሮ ሀብቱን እየተጠቀምን ነገር ግን በአካባቢ ላይ የሚመጡ ጉዳቶችን ለማረም ለማስተካከል የሚደረጉ እንቅስቃሴዎችን በተቋሙ ብቻ የሚከናወን አለመሆኑን በመረዳት በክልሉ ውስጥ ካሉ የተለያዩ ተቋማት ጋር ተቀናይተን እንሰራለን። የማህበረሰባችንን ህይወት ቀይረን እኛም በኢኮኖሚ ተፎካካሪ ሆነን እንደ ክልልም እንደ አገርም ውጤታማ መሆን የምንችለው አካባቢያችንን በአግባቡ መልሰን እያለማን መሆኑ ስረጋገጥ እናምናለን። በክልሉ ማዕድን በሚመረትባቸው አካባቢዎች የአካባቢ ጥበቃ፣ ማህበራዊ ደህንነት ስራዎችና የአካባቢ ህግ ተከባሪነት ዙሪያ የተዘጋጀ ሰነድ ቀርቦ ከባለድርሻ አካላት ጋር ውይይት መደረጉንም ገልጸዋል። የቢሮ ምክትል እና የአካባቢ ጥበቃ አየር ንብረት ዘርፍ ኃላፊ አቶ ደሙሴ ደንቦ ባቀረቡበት የውይይት ሰነድ በቅንጅት በመስራት በተፈጥሮ ላይ የሚደርሰውን ጉዳት መከላከልን እንደሚቻል አመላክተዋል። በጥበቃና እንክብካቤ ጉድለት የሚ የሚያጋጥሙ የአካባቢ ብክለትና የማህበረሰብ ጤና እክሎችን ለመከላከል ስትራቴጂዎችን በማስቀመጥ የአካባቢ ጥበቃ ህጎች ተግባራዊ በሚደረጉበት ሂደት ላይ ትኩረት መደረግ እንዳለበትም አቶ ደምሴ አክለዋል። ዓለም አቀፍ ደረጃ ላይ የልማት ስራዎችን ከመስራትም እንቅስቃሴዎችም ላይ ለዘላቂነት ደግሞ ዘላቂ ልማት ከማረጋገጥም አንጻር ፈተና ነው ተብሎ ከሚወሰዱ ተግዳሮቶች አንዱ የአየር ንብረት ለውጥና የአካባቢ ብክለት ነው። የአካባቢ ብክለትን በመግታት ለሰው ልጆች ምቹ የአኗኗር ሁኔታን ለመፍጠር መንግስት ካከናወናቸው ተግባራት የአረንጓዴ አሻራ ጽዱ ኢትዮጵያና የወንዝ ዳርቻ ልማት ለአብነት ይጠቀሳሉም ብለዋል በክልሉ የወርቅ የድንጋይ ከሰል የግሪናይት ና ላይምስቶን ማዕድን አምራችነት ዘርፉ ላይ ፍቃድ ወስደው እየሰሩ ያሉ ባለሀብቶች በአካባቢና ማህበረሰብ ደህንነት ጥበቃ አንጻር በገቡት ውልና ህግ አግባብ መስራት እንዳለባቸው የውይይቱ ተሳታፊዎች ተጠያቂዎች አንስተዋል። ማዕድናትን ለማውጣት የተቆፈሩ ቦታዎችን ወደ ነበሩበት መልሶ በማልማት በቀጣይ ለሌሎች ተግባራት ዝግጁ ማድረግና ለማህበረሰብ ጤናና ለተፈጥሮ ዘላቂ ጉዳት ሊሆኑ ከሚችሉ ስጋቶች መታደግ እንደሚገባም አጽንኦት ሰጥተውበታል። በቀጣይ ከክልሉ የሚጠበቀውን የማዕድን ምርት በአግባቡ በማቅረብ ሀገሪቱ ከዘርፉ ማግኘት የሚገባትን ኢኮኖሚያዊ ጥቅም ለማረጋገጥ ባለድርሻ አካላት ርብርብ እንዲያደርጉም ጠይቀዋል።